ይህንን ቪዲዮ በላይክ ጀምሩ። ምሩ ምን ገጠማት የሚለውን አብረን የምናየው ይሆናል እና ምሩ ከዚህ በፊት በጣም ታማሚ እንደሆነች ሁላችንም እናውቃለን። እናም በምሩ ምክንያት ጽናት ደንግጣ እያለቀሰች ነው። እናም ደግሞ ሁላችንም እንደምናየው ናሆሜም ራሱን ስቷል። ሲቀጥል ደግሞ ኪራም እንደዛው ሁሉም ተደናግረዋል ማለት ነው። ራሷን ስታን የወደቀችው ማንም በሌለበት ራሷን ስታ ሶፋ ላይ ወድቃለች። ሲመጡ በቃ ትንፋሽም የላትም ራሷን ስታለች፣ ሙሉ በሙሉ ማለት ነው። እናም በስተመጨረሻም ቶሎ በል ኪራ፣ ቶሎ በል ቶሎ በል ቶሎ በል ኪራ፣ ኪራ ብሎ ሲጠራው ኪራ ሮጦ ሲመጣ የለችም ምሩዬ ማለት ነው። እናም አምቡላንስ አምጥቶ ሐኪም ቤት ወስደዋታል። በሰላም እንደምትመለስ ተስፋ አደርጋለሁ። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም የምለቃቸው ቪዲዮ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ተቀላቀሉ። ማለት ነው እና በጣም ያሳዝናል፣ በጣም ያማል። ሰሞኑን ምሩ ልክ እንዳልሆነች ሁላችንም በደንብ አድርገን እናውቃለን። እናም ጽናቴ ሁሌ ታበረታታታለች። ሰሞኑን ልክ አይደለሽም፣ ምንድን ነው ምሩዬ? የአንችን ችግር እኔ ካልተጋራሁት ማን ነው የሚጋራው? የአንችን ችግር እኔ ካልተካፈልኩት ማን ነው የሚካፈለው? እያለች ሁሌ ጽናት ትጠይቃታለች። እውነት ለመናገር ማለት ነው። እናም ሰኒም ራሱ ከጎኗ ነበረች። ሰሞኑን ሰኒም ልክ አይደለችም፣ በነገራችን ላይ ግን ቢሆንም ሁለቱም ራሱ በቃ ይጠይቋታል። ግን እኔ ተጨማሪ መድኃኒት ስለመውሰድ ነው መሰለኝ፣ ሰሞኑን ያመኛል። እኔ እንጃ በቃ ልሞት ነው መሰለኝ። እናቴም ራሱ ልምጣ እያለችኝ ትጨቀጭቀኛለች። እንደዚህ ብላኝም አታውቅም ምን መሞቻዬ ቀን ደረሰ እንዴ እንደ ሞቼ በተገላገልኩኝ ናሆሜ እናትም ካልወለዳችሁ እያለች ጨቀጨቀችኝ ስትል ኧረ በስመ አብ በ ያለቻት ጽናት ማለት ነው ኧረ በስመ አብ በይ ምንድን ነው ይሄን አልሞት ምንድን ነው የሚያስመኝሽ ስትላት ማለት ነው እባክሽን ጽናት እኔ እኮ ለናሆሜም ሸክም ነው የሆንኩትኝ ለናሆሜ ቤተሰብም ሸክም ነው የሆንኩትኝ እኮ እኔ እያለች በቃ በጣም ስሜት ውስጥ ገብታ ታወራለች ማለት ነው እና ኧረ በስመ አብ በይ እንደዚህ አይባልም ማለች እና ጽናት ደነገጠች ማለት ነው። ምናልባት ተጨማሪ መድኃኒት እየወሰደች ከሆንሽም አሁን ላይ በቃ ነገ ሐኪም ቤት እንሄድና ምርመራ ትደረጊና መድኃኒት በትክክል እንድትወስጪ ቢደረግስ ብትላት፣ አሁን እንደዛ ይሻለኛል። አሁንስ ደከመኝ አለች። አሁንስ ጽናት ደከመኝ እንደው ሞቼ በተገላገልኩኝ ስትል፣ አረ እባክሽ እንደዚህ አይባልም ስትላት፣ እኔ እኮ ኖሬም አልጠቅምም ሸክም ነው የሆንኩትኝ በጣም ሸክም ነው የሆንኩትኝ ስትል የምርን የራሱ አሳዘነችኝ። አስባችኋል? የእውነት የመሰለኝ ማለት ነው። እና እስኪ ከፅናት ድራማ ምን ተማራችሁ? እንደተለመደ አስቴታችሁን በኮሜንት አስቀምጡልኝ ማለት ነው። እናም በነገራችን ላይ ከባድ ነው። ናሆሜን ለማስደሳት ለማስደሰት የማታደርገው ድርጊት የለም። እያመማት እንዳላመማት አስመስላ የምተኛው ነገር ግርም ነው የሚለኝ ምክንያቱም ናሆሜ እሷን ደስታ ነው የሚፈልገው የእሷን ጭንቅ አይፈልግም። እሷ ስትጨነቅ ማየት አይፈልግም፣ በነገራችን ላይ ማለት ነው። እናም አሁን ላይ እሷ ናሆሜን ለማስደሰት እንደዛ እያመማት ልቧን እንደዛ እያፈናት ልቧን ይዛ እየተሰቃየችም እሱን ደስተኛ ለማድረግ የምታደረገው ጥረት ገርሞኛል። እናም ደግሞ ውሽ እኔ ኮ ለናሆሜ ሸክም ነው የሆንኩት እኮ እኔ ኖሬም እኮ አልጠቅምም እኔ ለቤተሰቡም ሸክም ነኝ እያለች ራሷን ትወቅሳለች። ለምን በጣም ስለሚያማት፣ እኔ ልኖር አልኖር ምን አውቅ አውቄ ነው የምኖረው እያለች ደግሞ ለጽናት ትነግረታለች። ጽናት ደግሞ እባክሽን እንደዚህ አትበይ እንደዚህ አይባልም፣ ነገር ግን በፍቅር ውስጥ ግልጸኝነት ያለ መሆን ብዙ መስዋዕት እንደሚያስከፍል በእኔ አይተሻል፣ በእኔ ተማሪ። እናም በዛን ሰዓት በተፈጠረው ነገር ለኪራ ግልጸኝነት ባለመንገሬ ኪራ የራሱን ድክመት በማሰብ ራሱን ለማጥፋት ሁሉ ከቤት ወጥቶ ጠፍቶ ነበረ። እናም ግልጸኝነት ያለመሆንና የተደረገውንና የተፈጠረውን ነገር ያለመናገር ብዙ መስዋዕት እንደሚያስከፍል በእኔ ስላየሽ፣ እባክሽን ምሩዬ ያለውን ነገር ለናሆሜ እናት ለመናገር ሞክሪ። የእኔን አይተሽዋል። ስለዚህ እንደዚህ አይነት ነገር እኔ በማንም ሕይወትም እንዲደገም በፍጹም አልፈልግም ትላለች ጽናት። እናም ምሩዬ፣ ናሆን ቢናገር ደስ ይለኝ ነበረ። እኔም ለመናገር ፈልጌ ነበር፣ ነገር ግን እንደ ድንገት ናሆም ይመጣ ያለውን ነገር እኮ ናሆሜ ለቤተሰቦቹ ቢናገር ችግር የለውም፣ እኔ ችግር የለብኝም። ያለውን ነገር በግልጽ መቀጠልም ያለውን ነገር ትዳሬም ቢሆን በግልጽ መቀጠል ነው የምፈልገው። እንዲሁም እኔ መናገር ፈልጌ ነበረ እና ናሆም ቢናገር ይሻላል በሚለው ነው አለች ማለት ነው። ከዛም ጽናት አይ እንደዚህማ መሆን የለበትም። እስከ መቼ ነው የምትደብቂው? ፍቅር እኮ ትዳርም እኮ በግልፀኝነት ነው። የሆነ ነገር ሲሸፋፈን እውነት ደግሞ ተደብቃ ስለማትቀር ካሁኑ ያለውን ነገር ማሳወቅ አለባችሁ ለናሆም ቤተሰብ። እንደውም ናሆን ቢናገር ጥሩ ነበር አለች ጽናት። እስኪ እንደው ጽናት አይዋለሁ አሁን ግን ደከመኝ አልቻልኩትም። ከአቅሜ በላይ ሆነ ምን መሆን አለብኝ ትላለች ማለት ነው። ይም ራሷ አዘነችኝ እናም እንደዛ እያለች እስቲ ሁሉም ነገር ይስተካከላል፣ እንደ እግዚአብሔር ፍቃድ እና መድኃኒቱን። ምናልባት የሚያስጨንቅሽም ከሆነ እስኪ ለመቀየርም ሞክሪ፣ እሱ እንኳን መድኃኒቱን እንኳን ቀይረሽ ምናልባት ከተሻለሽ ብላ ከጽናት ከምሩይ ጋር እያወራች ያለ፣ እሺ እስኪ ያለው ነገር አሉ አለች። በስተ መጨረሻም ቅዱስም መጣ። ቅዱስና ምሩቁጭ ብለው እያሉ ቡና አፍልታ ነበር። ቡና ያው ቅዱስ በጣም ስለሚወድ ቀጥታ ለቅዱስ ቡናውን ሰጠችውና ሰኒና ሰኒና ጽናት ገበያ ሄዱ ማለት ነው። ሱቅ፣ ሽንኩርት ምናምን ሊገዙ አስቢዛ ሊገዙ ከቤት ሲወጡ ቅዱስ ቡናውን እየጠጣ ምሩ በመሀል እየተሰቃየች ነው። አላየም እሱ፣ ልብም አላለም። ቡናውን ጠጥቶ ጥሎ ሲወጣ ከዛ በጣም ተጨንቃ ተጨንቃ ተጨንቃ በስተ መጨረሻ እራሷን ስታ ሶፍራው ላይ ወደቀች ማለት ነው። ሶፍራው ላይ ወድቃ ከስንት ደቂቃ በኋላ ከቆየች በኋላ ከተኩል ደቂቃ በኋላ ናሆምሜ ምሩዬ እኮ ሰሞኑን ልክ አይደለችም ከቅድም ጀምሮ ተኝታለች እና ወደ ቤት እንግባ አላቸው ለኪራና ለቅዱስ። ከዛን እሽ እንገባለን፣ ግን ሰኒና ሰኒና ጽናቴ ይምጡ አለ ኪራ። ኪራ እሽ እናንተ እዚህ ሆኑ፣ እኔ ገብቼ ምሩዬን ሊያ ብሎ ሮጦ ሲመጣ እራሷን ስታ ሶፋ ላይ ወድቃለች። በጣም ደነገጠው። ምሩ ቢላት ወዲህ፣ ቢላት ወዲህ፣ ቢላት የለም እራሷን ስታለች በቃ በጣም ነው የደነገጠው። በጣም ያዘነው። የፈራሁት ነው የደረሰው በሚለው በስተመጨረሻም ኪራን ጠራው። ኪራን መጣና ወዲያውንም ደወለ ማለት ነው፣ አምቡላንስ አምጣልኝ አክም ቤት መሄድ አለባት አለ ማለት ነው ናሆሜ። ከዛም በኋላ አምቡላንስ መጣች። ወደ ሆስፒታል ይዘዋት ሄዱ ማለት ነው። እስኪ እንደው ወደ ሆስፒታል እንደወሰዷት ነው ድራማው ያለቀው። እና በቀጣይ ምን ሊፈጠር እንደሚችል እስኪ ሁላችንም በተስፋ እንጠብቃለን። እናም በሰላም ከሆስፒታል እንደምትወጣ ተስፋ እናደርጋለን። ከዚህ በፊትም ሆስፒታል እንደገባች እናውቃለን። ይሄ ደግሞ በድጋሜ ነው፣ አሁንም ራሷን ስታ የገባችው የልብ ታማሚ ስለሆነች ምንም ነገር መቋቋም እንደማትችል ሁላችንም እናውቃለን። አንደኛ ስራም በዝቶብሻል፣ አትስሪ፣ እረፍት ውሰጂ፣ ሰሞኑን አንቺ ልክ አይደለሽም፣ እያመመሽ ነው እያላት ነበር ናሆሜ ነገር ግን እሷ ያው እንደዛም ሆና ለመስራት ከጽናት ጎን ለመቆም በጣም ጥረት ታደረጋለች። ምሩዬ እኔ መልካም ማለት ነው። እናም ሰላም እንደምትሆን ተስፋ እናረጋለን። ሲቀጥል ደግሞ ሰኒ ቤት ነበረ የሄዱት እነ ቅዱስ እነ ኪራ እነ ጽናት ሰኒ ቤት ሄደው በቃ እሷን እንዲከፋ ስለማይፈልጉ እናም ደግሞ የህይወት ሀጋር እንዲኖራት በጣም ጥረት እያደረጉ ስለሆነ አሁን ላይ ሰኒም ቀስ በቀስ የራሷ የህይወት አጋር እንደሚኖራት የራሷን ላይፍ እንደምትመራ ተስፋ አደርጋለሁ። ነገር ግን ሰኒና ቅዱስ እየተቀራረቡ ነው። ስለ ክብሮም ጽናት ራሱ ስታወራ ስለ ክብሮም እንድታወራላት አትፈልግም ሰኒ። ለምን እንደሆነ እሱን ክብሮም ሳይሆን ከበሮ ባይሆን እንጂ ትሏለች። ወይ ጉድ፣ ይገርማል። አራንቺ እንደዚያ አይባልም፣ እንዳይሰማሽ አለቻት ጽናት። ይስማ ታዲያ፣ ምን ያመጣል? ቢሰማስ ምን ያመጣል? አዎ ከበሮ ነው እሱ ክብሮም ሳይሆን ከበሮ ነው። አላለችም። እኔ ራሱ ደነገጥኩ ማለት ነው። እሱ አላለችው። እኔ ራሱ ድንቅጥ ነው ያልኩትኝ። ያው የህይወት አጓሯ ዞሮ ዞሮ ክብሮም ቢሆን ደስ ይለኛል። ቅዱስም ተናጋሪ ነው። ግን ሁለታችሁም የእብድ አለቆች መስማማት ታውቁበት አላችሁ አለ ኪራ። እውነት ለመናገር ግርም ነው ያለኝ በአጭር ጊዜ ውስጥ ከቅዱስ ጋር እንደተግባባችሁ። ከክብሮም ጋር ብትግባባ ኑሮ እስካሁን እውነት ዘና ያለ ህይወታቸውን ይመሩ ነበረ፣ ትዳርም ይይዙ ነበረ። እስኪ በተስፋ እንጠብቃለን። ማንን እንደምታፈቅርና ማንን እንደምትወድ እስኪ የምናየው ይሆናል። ግን እሷ የምትቀርበው ቅዱስን ነው። ቅዱስ ቁጭ ባለበት ሄዳ ትቀመጣለች። ምን አጋጥሞክ ነው? ምን ሆነክ ነው? ብላ ታዋራዋለች። ቅዱስ ራሱ ግርም ነው የሚለው። ሌላውም ግን አትቀርብም። ጭራሽ ተሳስታ ራሱ ከክብሮም ጋር እንደዚህ አጠገብ ሆና ለማውራት ብዙም ፍቃደኛ አይደለች። ጭራሽ እሱ ክብሩ አጠገቧ ሄዶ ነው እንጂ የሚያወራው። እሷ እሱ ጋር መታ በፍጹም በፍጹም በቃ ክርክር ነው መሀላቸው የሚፈጠረው። ግን የሚገርመኝ ነገር ቀጥታ ቅዱስ ጋር መታ በቃ እንደፈለገች ነው የምታወራው የምትጫወተው። ቅዱስ እራሱ ገርሞታል። የምር ሰኒ አንቺ ነሽ አላት ማለት ነው እና ምን ነው እኔ እኮ ሁሌም እንዲህ ነኝ ስትለው፣ አይ አትዋሽ፣ በፍጹም እንደዚህ ሆነሽ አታውቂም፣ ለምን ትዋሻለሽ? አላት ማለት ነው ምክንያቱም ለቅዱስ ያላት ቦታ ግርም ነው የሚለኝ። እንደውም ለክብሮም ይሄን አልቦታ እንኳን ብዙ ማሰጥም እንደተጨቃጨቀች ነው። ምናልባት ፍቅር ይሁን የሚያጨቃጭቀው አላቅም። ምናልባት ወደውም ልትጨቃጨቅ ትችላለች። አላቅም ፍቅር አንዳንዴ እንደሚያጨቃጭቅ እንደሚያጣላ ቃለው። ግን በቃ ብዙም ጊዜ ትጫውበታለች። ክብሮም ላይ ግን ክብሮም በጣም ለሷ በጣም ትልቅ ውለታ አድርጎላታል። በጣም ከጎኗ ራሱ ለደቂቃ ለሰከንድ ሊርቃት አይፈልግም። እየመጣ ይጠይቃታል ያበረታታታል። ከጎኗ ነው የሚገርም ነገርና፣ ክብሮምና ሰኒ አንድ ቢሆኑ በጣም ደስተኛ ነኝ። እናም ለዛሬ ይዤ የመጣሁት ቪዲዮ ይህን ይመስላል። ምሩዬ እራሷን ሳተች፣ በሰላም እንደምትመለስ ተስፋ አረጋለሁ። በጣም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አርጉ። ባይ ባይ።